ያው እኔ እዚህ ስራ ምናምን ነበረኝ። አምሽቼ ነው የማትጨርሰው ነገር ነበረ አምሽቼ ነው የደረስኩትኝ። ከዛ በጣም መሮታል፣ ገባሁኝ ማለት ነው። ገብቼ ምግብ ምናምን ነገር ትንሽ ብላ ስለው አልበለም አለ። ኦኬ ብዬ፣ ምንድን ነው ችግሩ ምናምን ብዬ እንትን ስልክ፣ ያው ከውጭ ሴትየዋ በቃ እንትን አለች። ምንም እንትን አላለም ምናምን በቃ ስሞታ ቀረበች። በቃ አይሰማም አልፈልግም አለ፣ እንደዚህ ሆነ አለችኝና ከዛ ሁለተኛ ኦፕሬሽን መደረግ ነበረበት እና ሌላ ቦታ ነው የወሰዱት። የሚኖርበት ቦታ ሳይሆን ሌላ ቦታ ነበረ ቦታው እና ክፍሉ እውነት ይጨንቃል። እሱ ደግሞ መንቀሳቀስ አይችልም። የመጀመሪያውን ኦፕሬሽን አድርጎ አስራ አምስት ቀን ነው አልጋ ላይ የተኛው። የመጀመሪያ ኦፕሬሽን ቀጥሎ፣ ምክንያቱም ሁለተኛውን ኦፕሬሽን ዛሬ ታደርጋለህ ይሉትና ቁርስ አይበላ ምን አይልም ምን አይልም ይሄዳል። ከዛ ልክ የተወሰነ ሰዓት ከተቀምጠ ቀኑ ሙሉ ያስውሉትና ዛሬ ማረጋ እንችልም መንኖት መጣብን ይሉና ይመልሱታል። አንዴ እንደሱ አረጉ ሁለተኛም ጊዜ እንደሱ አረጉ። ስለዚህ በኋላ ሶስተኛ ጊዜ እንደውም በቃ አሁን የመጨረሻ ነው ይደረጋል ብዬ እኔም በጠዋት ሄጄ ነበር ሚሆን ሶስተኛ ላይ አረጉ። ከዛ እኔ ተመልሾ ወደ ቤት ሄጄ ነበር። ስልክ ስመጣ እሱ መሩታል። በቃ ልክ ስመጣ እናንተ እንዴት እንዳለቀሰ እንባው ነው በቃ ዱብ ዱብ ያለ ጮኸ። በቃ ለቀሰ። እኔ ካውንስለው እኮ ነው እኔ እንትን ኖ በቃ እንደዚህ ስለሆነ ነው። እኔ ነግረውኛል ዶክተሮቹ። ምክንያቱም ያው ሁለተኛው ግዴታ ነው መንቀሳቀስ አይችልም ምናም ምናም ያሉኝን ነገርኩት። እንዲህ እንዲህ ስለሆነ እኮ ነው ማረግ አለበት፣ ምናም ምናም። ደግሞ የሚፈልገው ምንድነው ወደ ቤት ሄዳለሁ፣ አልፈልግም፣ መራመድ እችላለሁ። ይሄ በጣም ብዙ የሰካኩለት ነበር ነገር ነበር። በመጀመሪያ ኦፕሬሽን ማለት ነው ይሄንን ነቃቅዬ አለ ወደ ቤት ይሄዳለሁ፣ ወይም ደግሞ እኔ እዚህ ጋር የሚሰጡኝ መድኃኒት እንዳለ አጠራቅሜ ራሴን አጠፋለሁ። በቃዚህ አልቀመጥም ምናምን ብሎ ቀውጥ ሲያደርጉ ሲጮ መጣች እና አንዷ እስትረስ ማድረግ አይቻልም፣ እሱን ታማሚ ነው ምናት ላይ የጨረዛ የምን አባሽ እስትረስ ነው በእናንተ ምክንያት ነው የሚያለቅሰው አልኳት። ውጪ አለችኝ። ናይ ውጭ እሱን እስትረስ ማድረግ አይቻልም አትለኝም። ኡ ብሎ ጮሆ እኮ ነው። ናይ መጀመሪያ አዳምጪ አልኳት። የጮሆ በእናንተ ምክንያት እንጂ በእኔ ምክንያት አይደለም አልኳት። ምንድን ነው ስትል ጊዜ ዶክተሩን ጥሪው አልኳት። ከዶክተሩ ጋር ማውራት ፈልጋለሁ አልኳት። ጠራችሁ ዶክተሩን። ያደ ቃሉን ጠበቅን። ከዛ መጣ መጣ። ከዛ ራሴን አጠፋለሁ እያለ ነው እና ምንድነው ችግሩ? ለምንድነው ኦፕሬሽን የማይደረገው ምናምን ነገር አልኩት። ያው እሱ እኔ እረዳዋለሁ ያለው ዶክተሩ ገብቷቸው ደክሟቸው የሆነ በቃ ሰዓት እንትን ይባላል ይወሰነ እና በዛን ሰዓት ላይ እሱ ይገባል መርሃዊ ፍፁም ይገባል ይሉና። ሲያዩ በጣም ከባድ እንትን አደጋ የደረሰበት ሰው ይመጣል። ስለዚህ የግዴታ እነሱ ደግሞ አንድ ግሩፕ ናቸው ኦፕሬሽን የሚያደርጉት በጣም ከባድ የጀርባው ኦፕሬሽን። ስለዚህ የግዴታ እነሱን ማድረግ ስላለባቸው ያው ነው የነገርኩትን ደገመው ማለት ነው እና ወጣለው እያለ ነው። ምን ታስባለህ ስለው ጊዜ ምን ቤለኝ? ጥሩ ነው ዶክተር። ታዲያ ምን ችግር አለው? ውጣ ነው መነሳት ከቻ ተነስተ ሄዳለሁ። ይሄ በግራ በኩል አሁን በዚህ በኩል ብረት ይገባልኝ እሱ ገና ሳይገባል በፊት እና ተነስተ ይዳል እሱ ብረት ማለት ነው ዋና እና እሷ ሄደች። እሄ ስፓናል ኮርዱን እንትን በደንብ አድርጎ እንትን የሚለው ዋና ነው። በቃ እሱ ካልተሰራ እሱ መነሳትን በቃ መቀመጥም አይችልም። እሱ ዶክተሩ ይሄን ያውቃልና ለካ አውጥቶ ተውት ነበረ። ያ ናቸው የመጀመሪያው ኦፕሬሽን ሰዓት፣ አውጥቶ ተውት አሁን ሁሉ ነገር እንት ብሎ የመጀመሪያው ኦፕሬሽን ላይ ለካ በጎን በኩል ያለው ሁሉ ነገር እንዳለ ይሄ በቃ የተሰባበረውን አጥንት ምናምን ሁሉ ጫርጋው አውጥቶታል። አላቅ ለቃ ነው በቃ አንደ ድሮ ነው በቃ ያለው ነው። በኋላ ሌሊት ላይ ነው ምናምን ራሴ እስኪ ምናምን በቃ ገሬ ከሳቀሳ ምናምን እስኪ ምናምን ተስፋ ቆረጥኩ። ምንም ዋጋ የለኝም።

ወዳጆቼ ኤውቦስ ወደ ቤቱ መጥቷል። ከአሁን በኋላ እስቲ ፍራንክ ላድርገው። ምን ተሰባላችሁ? ፍራንክ ስትደን ከአንድ ከአስራ አምስት ቀን በኋላ መቼስ እንደዚህ ቶ ከአስራ አምስት ቀን በኋላማ ትንሽ ያ ቁጭ ማለት ጀምራል። ክራንች ቢዝ ግን አልፋል እዚህ ጋር ሰዎች ምናምን አላችሁ አይደል? ዶክተሮች ምናምን ትንሽ አሁን፣ ምሳሌ ውጪ ንፋስ ለመቀበል እኮ እዛ ነርስ፣ ሌላ ነርስ እዚህ ላስመጣ በስልክ ራሱ አልፈልግም ብሏል። እየሰማችሁ ነው። ክራንች ምናምን ይኖራል። አሪፍ ነው። ክራንች ምን ያደርጋል? ክራንች እኮ እግራቸው እና አይደለም። ለእኔ ትንሽ ድጋፍ ነው። ደጋፍ ያደርገኛል አሁን ክራንች። ግን አሁን ገባሽ አይደል ትንሽ ለመነሳት ከእንደገና ደግሞ እንትን ነው ጋይ እንቅስቃሴ ማድረግ አለበት። አሁን ትንሽ ትንሽ ይሄን ነገር ንገሩ፣ ትንሽ መራመድ አለበት። አዎ ትላንት ወካሮ ከዚህ አንቺ ተኝተሻ ወካሮ

ሶስት አንድ ቪዲዮ ማጥፋት አይቶ እንደዚህ አትበል። በጣም በጣም ጤነኛ ነው። ሁሉም ትክክል። ወደ ኖርማል ላይፍ ከአንድ አመት በኋላ ወደ ኖርማል መሄድ መስራት ይችላል። ስፖርት መስራት ይችላል። መንቀሳቀስ ከቀንደ መሆን ይችላል።

አልችልም። ምስኪን።

ጠይቂ ማርያም ምንድን ነው? አጋዥ ጠይቂ። ምን ጠይቄ ነው ያለችኝ? እስኪ ኮሜንቱን አሳየኝ ወይ አምብልኝ። ሜካፕ አትቀቢ። የእውነታችሁን ነው እኔ ሜካፕ አያምርብኝም። በጣም ብዙ ሰው ነው የሚልኝ፣ ሜካፕ አትቀቢ። አንደኛ ማነው? አንደኛ ላይ የሚመጣት ሜካፕ አትቀቢ ምንድን በቀላ ዘርለ ካሜራውን ይኸው ለእናንተ ክብር ወጥቻለሁ። ብንጨባረርም አይዩ ጋይስ የሚያግዙሽ አይ ችግር የለውም እኔም እወጣዋለሁ። ምን እሰራለሁ ብለሽ ነው ግን አሁን ከእንደገና ከአንድ ከሳምንት በኋላ ያው ሰራተኛ የእረፍት ነች እንደማልታደርግ መስራት አለብኝ። የኮሌጅ ተማሪ ነኝ። አዳማ ፈተና አትፈተንም ተብዬ ተባር ያለው ነው። አራት መቶ ሀምሳ ሺህ ብዙ ሚያወሽ ሰው ትክክል ነው። በጣም ነው የምወዳችሁ ጋይስ። ያ ነው። ጋይስ እሺ፣ በቃ አጥፉት ነው። ተበቀለ በቃ ምን? ባይ ባይ ጋይስ፣ በጣም ነው የምንወዳችሁ። መልካም ቀን። እንዴ ቆይ፣ እስኪ ቆይ፣ ነው ቁጭ ብሎ እሺ ቤተሰቦች፣ ይወዳችኋሉ አመሰግናችኋሉ። እግዚአብሔር ያክብርልኝ። ሁሉ ይችላል፣ የምፈክር ወደዛ አይችልም። በቃ አንተ አዲስ ሰው ነህ ከተባለ እንደዚህ አይነት ነገር የለም። መርሃዊ ነህ፣ ቦስነህ ይችላል፣ አይችልም የሚባል ነገር የለም። አንድና አንድ የሚችለው ፈጣሪ ብቻ ነው። አለቅ ፈጣሪ ይችላል። ለምን እንደሚችል ሁሉ ያቀር አስፈላጊ አይደለም። ይሄ መፈክር ማለት ነው። ታዲያ ምን ነው? በቃ መልካም ቀን ነው። ምንድን ይሄ መፈክር ወደ ሌላ ስለሚወስድን ይቅርብን፣ በቃ ይቀርብን። ውላለች ቻው፣ በላችሁ ሰላም